የሰሞኑ ሳውዲ አረቢያ ላይ በወጣው ህግ መሰረት ብዙ እህቶች ራሳችሁን አደጋ ላይ እየጣላችሁ ነው። አሰላሙ አሌኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰዎች እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። ለቤት የማድስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላልደረሳችሁ ለአዲስ እህቶች መረጃ መስማት ለሚፈልጉ፣ በተለይ አዲስ ቁንትራት ለመጡቶች እንዲደርሳቸው ላይክ በማድረግ ጀምሩ ማለት ነው በመቀጠል እንግዲህ የዘመኑ የወጣው ህግ ደስ የሚል ህግ ነው ማለትም አንዳንድ እህቶች ህቶች ቤተሰብ ማየት የናፈቃቸው ሀገር ገብተው መመለስ የሚፈልጉ ብዙ እህቶች አሉና ለነሱ ለነሱ ምርጥ ህግ ነው እና ማሻላ ደስ የሚል ህግ ነው ይበል የሚያስብላል ግን አንዳንዶች ደግሞ ህጉን ሳታውቁ የማይሆን እርምጃ እየተከተላችሁ የማይሆን አካሄድ እየሄዳችሁ ነው እና ለእናንተ ይሆን ዘንድ ነው ቪዲዮ እንዲሰራ የተገደልኩት ማለት ነው ቲክታክ ላይ እንዳለ ኮሜንቱን ያጨናነቀው አስጠፉኝ አስጠፉኝ እናስጠፋችሁ እናስጠፋችሁ እናስጠፋችሁ። እንዴ ጠፍታችሁ ማረፊያችሁ ወዴት ነው? ምችም ጠፍታችሁ ሄዳችሁ ምንም ቤተሰብ የሌላችሁ ብትሆኑ ነው ኮሜንት ላይ የገባችሁ አስጠፉን አስጠፉን የምትሉት። ቤተሰብ ከሌላችሁ ጠፍታችሁ ሄዳችሁ ኢጃዛቤት ተቀምጣችሁ ምንም የምታደርጉት ናችሁ። ኢቃማ ለማሰራት እኮ ሰው ያስፈልጋል፣ ቤተሰብ ውጭ ላይ ያስፈልጋል ማለትም አገሩን በደንብ የለመደ ያወቀና እንዲሁም ደግሞ ጥሩ ሰው ፈልጎ የሚያመጣ ጥሩ ሰው ያስፈልጋል። ደግሞ እንደሰማሁት እንደመረጃው ከሆነ እርግጡን ያላቅም ሶስት አመት እና ከዛም በላይ ጠፍታችሁ እስ ያለባችሁ ምናምን ነው የሚለው አዋጁ እና እንግዲህ እርግጡን ወላሁ አለም ብቻ እንደዚህ የሚል ህግን ያየሁት የሰማሁት እና እናንተ ዛሬ ጠፍታችሁ ቢሆን ያሳካላችሁ ደስ ይላል። ኢቃማ ቤት ይዙና የምትፈልጉትን ሀገር ገብታችሁ መጣችሁ ተሰሩና ግን አወዳደቃችሁስ ምን ላይ? በሚዲያ ነው እናስጠፋችሁ ነው እናስጠፋችሁ፣ አስጠፉን፣ አስጠፉ። ወላ ኮሜንቱን ያጨናነቀው ይሄ ብቻ ነው እንዴ? አረጋጉት፣ እስኪ ሰከን ብላችሁ አስቡ። እኔ ራሴ ኮንትራት ነኝ የራሴ ኮንትራት ነኝ። የመጥፋት ሀሳብ ግን አንድም ሀሳብ የለም ወላሄ ምክንያቱም ዓመት ሁለት ዓመት ልጨርስ የራሴ የሆነ በምፈልገው መልኩ ፍሬ መሆን ስለምችል ህጉም ህጉ እንደዛ የሚል ህግም ስላለ ማለት ነው። ነገር ግን የእናንተ ደግሞ በስባሰና አስጠፉን ጠፍታችሁም እንደምታረጉት አካሄዱ ሰው እንደዚህ ነው እንደዚህ ነው የሚላችሁ ሰው ሳያስፈልጋችሁም፣ ወይ አሁን እኮ የእናት ልጅ የማይታመንበት ሰዓት፣ እንኳን በሚዲያ መጡ ሜል አስጠፋል። አስጠ እሱ የሚያስጠፋች ለስራው ነው ለብሩ ነው ሁለት ሺህ ሶስት ሺህ ካንቺ ይቀበላል። እዛ ወጥሽ ደግሞ በዛም በዚህ ነው ደግሞ ሌላኛው ወደ ላላ ስለማታቂ ይቀበልሻል። ባዶ እጅሽን ታጨበጭቢያለሽ። ከዛ ሳታስቢው ደግሞ ስራ ፈጥሽ በተቀመጥሽበት አፍሶ ፖሊስ ወስድሻል። ቆይ ምን አስባችሁ ነው እንዴ? ግርግር ለሌባ ይመቻል የሚባለው ይህን ነው ማለት በዚህ ሰዓት እንደዚህ አይነት ህግ ወጣ በተባለበት ሰዓት እርግጠኛ ባልሆናችሁበት መንገድ፣ ምክንያቱም አሁን ዛሬ ወጥቼ ባሰራ እችላለሁ ምናምን ብላችሁ አስባችሁ ከሆነ ተሳስታችኋል። መጀመሪያ ስለ ህጉ አጣሩ። መጀመሪያ ስለ ፕሮሰሱ አጨራረስ፣ ምን ምን ስለሚያስፈልግ ምናምን ብላችሁ እሱን ነገር ካጠራችሁ በኋላ ጠፍቼ ሲሰራልኛሉ የሚለውን ነገርም አጣሩ። ማለት ሜይ ቢ ወይ አመት ወይ ስድስት ወር እንደዚያ አካባቢ የቀራችሁ ልትሆኑ ትችላላችሁ እንጠፋለን የምት ጨርሳችሁ ግን በራሳችሁ መንገድ ፍሪ የምትሆንበት መንገድ ስላለ ማለት ነው። ከዛ በኋላ ከፊሉ አይመለከተውም የራሽ መንገድ መከተል ትችላለች ማለት ያው ከፊሉ ፈልገሽ ተናገል ማለት ትችላለች ነው። ከሁለተም በኋላ ግን አሁን በዚህ ግርግር ባለበት ሰዓት ኤምባሲው አይታችሁታል እንት እንደተጨናነቀ ግን በዚህ ሁኔታ ውስጥ እንዴት ነው አሰርታችሁ፣ እናንተ ወጣችሁ ገና የምታሰሩት ስንት የምትወጣው፣ የተንጓለሉ ያሉ እህቶችን ኤምባሲ ቪዲዮን ተመልከቱ። ምን ያህል ሰው እንደታመቀ፣ ምን ያህል ሰው እንደታከተ እና እንደዛ ለማለት ፈልጌ ነው። ግርግር ለሌባ ይመቻል። በዚህ በግርግር ሰዓት እናንተን ለመብላት፣ ሌሎችን ለመብላት የማይቆፍሩት ድንጋይ የላቸውም። ምን አስጠፋችሁ እያሉ ኮሜንት ስር የሚገቡ እናንተም ለመጥፋት ዝግጅ ሆናችሁ ባለ ኢቃማ ሆነሽ ሾፌር ሆነሽ ወይም ደግሞ ኮፊራ ሰራተኛ ሆነሽ ወይ ምናም ህልም ነው እኮ የሁላችንም ህልም ነው፣ ሚሳካልን ደስ ይለናል። ነገር ግን መጀመሪያ ኮንትራትሽን፣ ህጋዊ የሆንሽበትን መንገድ ጨርሽ። ገና አዲስ ትናንትና ህገ ወጡ ዛሬው ጠፍቼ ይችላል የሚለውን ነገር ደግሞ አጣሪና ሂጅበት። ሁለተኛ ነገር በሚዲያ አስጠፉ ብለሽ የጠፋሽ ነገር አጨራራሱ ማምራ ሳታቂው ሳታቂያት ሳታቂው ሳያቅሽ አስጠፍቶሽ ከአንቺ ብር ይቀበላል። ከዛ የሆነ ነገር ይፈልጋል ከአንቺ ከዛ በኋላ ህይወትሽ ምስቅልቅሉ ይወጣል። አሁን ላይ ያለው ነገር ህጉ መሰረትስ አዲስ የጠፋ ሰው ይስተካከላል አይስተካከልም፣ አድሮ አይስተካከልም፣ ይስተካከልም ይችላል ግን ላይስተካከልም ይችላል ብለሽ ውስጥሽን ሳሙ ነው እና ስራ ሽንጠጥ ሁለት ዓመት ሽን ጨርሰሽ ከዛ ብር ይኖርሻል። የምትፈልጊውን ሰው ተናዞር አድርጊ፣ ነፃ ሁኝ። ይሄ ነው የምለው፣ ነገር ቢኖር ይሄ ነው። ግን በጣም የሚያሳዝነውና እንትን የሚለው ነገር ቢኖር ይህን ያክል ምን ነው አማሯችኋል? አንድ ኮንትራት ኮንትራት፣ ቆም አሪፍ ነው አሪፍ ሪቪዥን፣ ምን ነው የሚመችኋለሁ ኮንትራት የሚመችኋለሁ ኮንትራት፣ ሰላም አለው ከሰው ጋር ትገናኝ ወይ ወጪ የለብሽም። በቃ ስራም ፈቶ መቀመጥ የለም የካርድ ቸገረኝ የሆብዝ ቸገረኝ፣ የለ ማለቃቀስ የለ፣ የቤት ላይ ደሷል ነው ክፍል የለ፣ እኔ ምንድነው ሱቅ ልብስ እንጎትት የለ፣ ምን አፈ ያለ ሰላማዊ ኑሮ ቢሆን ኩንደራት ቤት ነው። ደሞዟ ለምን አነሰሽ ከሆነ ሶኬ ችግር የለውም፣ ውጪ ኑ። በረካ ይበልልኝ፣ ላባችን ናት፣ ሀቃችን ናት። ነገር ግን ውጭ ወጣችሁና አንተ እንደምታዩት ወር ሙሉ ስራ ተደፍተው ወር ሁለት ወር ተቀምጣችሁ ድረስ ከመጨረሻ ፈታ ዘና ብለው መልሰው ደግሞ አላማ የሌላቸው ናቸው። እነዛ አርፋችሁ ስራችሁን ስሩ። ፍሬ ብትሆንም ለውጥ አይኖርም። አምሯችሁ ካላሰበበትና አምሯችሁ ካልተለወጠ እምላችሁ ይንን ነገር ነው። ግርግር ለሌባ ይመቻል። አሁንም ደግሜ አሁን በዚህ ሰዓት እናንተ እናስጠፋችሁ እያሉ የሚያዋክቧችሁ ምንም ስራ በሌለበት ሰዓት እንዴት ነው እናንተ ጠፍታችሁ ያላችሁን ብርከስከሳችሁ ለኢቃማ አትራው ምናምን ሽብር ከፍላችሁ ምናምን እንዴት ነው? መጀመሪያ ቀናት ወገኖች ይህ ለማንኛውም ስለምወዳችሁ ነው። አንቺ ደግሞ ችግር አለብሽ ነገር አታብሽ ምናምን ትሉኛናለ። ችግር የለውም ስለምወዳችሁ እንዲሁም ደግሞ እናንተ ሰላም ስለሚያሳስበ ነው ሰላማችሁ ዛ በያላችሁበት። ለቤቴም አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አባል ሆኑ ተቀላቀሉ። እንዲሁም ደግሞ ላልደረሳችሁ እንድደርስ ላይክ ማድረግ አትርሱ። መጀመሪያ አስቡበት ይህን ነገር ይህን ጉዳይ ባይ ነኝ እንደኔ ብታስቡበት የተሻለ ነው። ቀላል የሚባል ነገር አይደለም። ይሄ ነገር በህይወታችን ሪስክ የሚያስወስድ ነገር ነው። ጥሩ ነገር ነው በፍሬ ማድረግ ምናምን፣ ግን ሚዲያ ላይ ወጣችሁ ንጥፋ ምናምን ጠፍታችሁ ያለው ነገር ፍሬ ታረጉታላችሁ ወይ፣ ጥሩ ሰው ታገኛላችሁ ወይ፣ ከፊልም የሚሆናችሁ እሱሱን ነገር እያሰባችሁበት አድርጎ ብዬ ነው። ወዳችኋለሁ፣ አከብራችኋለሁ እያላችሁ በሰላማችሁ ብዛ ሰላም ሆኑ ባይ